ወደ ፋኖ ትግል ተቀላቅሌ ያው አገር በተደፈረ በተባለችበት የተንቀሳቀስኩኝ በክልል ስድስትም አገሬ ነው የማስከብረው። ከደቡብ ጎንደር 400 ጦር ይዘገባና ተወለ ተባልኩኝ። 400 ምንሻ ማለት ነው። እና እነሱን እየመራሁኝ አሁን ተገኝር የሰው ሀይል ብዛት ነበረ፣ መሳሪያ ብዛት ብዙም አልተመጣጠንም ነበር። አሁን እነሱ እንደገባን በሞርተር ሞከሩ። ውጊያው ይህን ይመስላል። እዛ ላይ ያው እኛ የሆነች ድልድይ ተሰጠን። ያችንድሪ አራት መቶ የደቡብ ጎንደር አራት መቶ ሰው አራት መቶ አምሳ ሰው ይዤ መኪና መንገዱ በድሽቃ እና መከላከያ እኛ ይዘነዋል። ግቡ ተባልን። እዛ ጥሩ ስራ ሰራን። አራት ቀን ተዋጋን፣ በተከታታይ ማለት ነው። ይመጣሉ፣ ይመለሳሉ፣ ይመጣሉ፣ ያው በብሬን ይደበድባሉ። ሐሙሴት ላይ ማለት ነው ቀድመው ገብተው ቤት አቃጥለው ነው ያገኘናቸው። እኛውን ተገያለን ማለት ነው። የእኛ ሰው መስሎን ገብተና ሁለት ክላሽ ሁለት እረሽነን ማለት ነው። እዛ በኋላ መጣን፣ በግር መጣን የእኛ ሰው ደረስንበት። ቀድሞ ነው ወጥቶ ማለት ነው ተደራጅተን እንደገና ወደ ጦሮ ተመለስ። ያው የዘቢጡን ውጊያ ተጀመረ ማለት ነው። አሁንም ቢሆን ከዘቢጥ ማለት ነው ኮኪት ሶስት ምሽግ 260 ነው እንትን ያለው ኮማንዶ ያለው ይሄ አሁን የምታዩት ኃይል፣ ይሄ ብዛት ያለው ኃይል አሁን የለም ነበር፣ የዛ ጊዜ ማለት ነው ፋኖና እንትን ልዩ ኃይል ወደ ኋላ ነው አሉ። ኮኪት ምሽግ ሰብረን ገብተን ማለት ነው ተደምሰው በሄን በሄን ምሬሳ ነው የኛ ሁለት መቶ ስልሳ ኮማንዶ ብቻ ነው ያለ። ፋኖ የጎንደር ፋኖ መጣ። የሰሜን ጎንደር ማለት ነው የተቀናጀ ጥሩ ነው። ተመቱ። ስናይፈር ብሬን ተማርኳል። ወደ ጋይንት ጨጮ ላይ እነ ቀለም ወርቅ ነርጋሰይ አሉ፣ ያው የደቡብ ጎንደር አመራሮች አዛው ተቀናጅተን አዛው እያደሩ ማለት ነው አነሱ ጋራ ነው ማለት ነው። ታች ጋይንት 6 ሰዓት አመሸቱ። ጓደኞቼን እጂ ወደ ታች ጋይንት ታች ጋይንት ተርኩኝ ጓደኞቼን ወጣቱን አዘጋጅቼ ማለት ነው ከዩኒቨርሲቲ የተመለሱ ተማሪዎችን አዘጋጅቼ የትም ማነድም ቦታችን ጥለን ቤታችን ልጃችን ጥለን የትም አንደርስም። በቃ መንገዱን በማዘጋቱ ወደዚህ ሲያመሩ አፍረው እንዲመለሱ አድርገናል። ተደናግጦ ነው የተመለሱት። ውጊያም አልገጠም፣ ዝም ብለው ተመለሱ። ስለዚህ በተደጋጋሚ ቢሞክሩም ታች ጋይንትን አረገጧት። ተደዋውለን ቆረጣ፣ የቆረጣ ሀይል አለ አሉ። ትንሽ ቆረጣ ብታሰማልን አለ። አታች ጋይንት መተን ከዚች ላይ ከዚች ላይ ማለት ነው። በተሳቢ ተጭነው ወደዚህ ሲገቡ ቅዳሜ ማታ ማለት ነው። በዚህ ዙሪያውን አዚች ላይ ድሽቃለች። ዚች ኋላችን ግን እኛ በዚች ገባና እነዚህ ሁለቱ አሉ ብቻ ግን ገብተን በሰናይ ፈራዝ ይችላል ማለት ነው። ከተሳቢ ላይ ጣብጣብ ጣብጣብ የጣልኳቸው ምንም ጊዜ ሳያገኙ ደግሞ እንደሰነበቱበት ሙልጭ አርገው ጭነው ሊወጡ ነበር። እቅዳቸው ምንም ሳያገኙ ተደናግተው ድስቃቸውን ሁሉ ጥለው ሄዱ። እነዛ ልጆች ታጥቀው ሲያዩ ሌላ ወጣት ሁሉ መጣ። በቃ ገጀራ እያያዘ መጣ። ሽፋን እየሰጠ ሽፋን እየሰጠ ውጤት አማሰራ ተናበን ውጤት አማሰራ ስተዛችን ድረስ ለቀው ሲወጡ ድረስ ወረዳችን ሳናስደፍር በተደጋጋሚ በሰባት ጁንታ ገብቷል። ታች ጋይንት ከግብጥ ነው የመጣው። ማየት ትችላለህ። ግብጣዊ ነው መሳሪያ አልያዘም። መለኩሴ ልብስ ለብሷል መለኩሴ ልብስ ለብሷል። እሱን ያዝ እንደገና ደግሞ ጁንታው አዚህ በሰነበተበት ወቅት ሙሴ የሚባል አዚህ ጋይንት ካገባ 23 አመቱ ነው ሃኛ ሀገር ሶስት ልጆች ወልዷል ማለት ነው። የጨጮ ልጅ አግብቶ እሱን ቤት እንሰራላለን። ታች ጋይንት ሄድና እንደዚህ መንገድ የሚሰራው መንገድ የሚዘጉት ምን ያህል ኃይል ኑሮ ነው እሱን አጣርተህ የወታደር ብዛት የመሳሪያ ብዛት፣ የቡድን መሳሪያ ይዘዋል ወይ አጣርተህ፣ አሁኑ ሳታድር ቶሎ ና፣ ቶሎ ብለው ቅዳሜ ቀን ሀገብተኛ ጋር ላኩት። ያን ሰውዬ እኛ ስንፈትሽ ስናየው ሙሴ ገብረ ምናምን ነው። የት መተነው ስን ነው እንደዚህ፣ እንደዚህ። ከዛ መጨረሻ ላይ እውነቱን ተናገር በቃ ስን ነው። አይ እኔ እንዳትገሉኝ፣ ታሽገኝት ያለውን ኃይል የመሳሪያ ብዛት፣ የኃይል ብዛት፣ የሰው ኃይል አጣርተን ቶሎ ብለው ልከው ነውና እንዳትገሉኝ እኔ ተገድጄ ነው ሙሴ ይባላለሁኝ። አሁን እዚህ እነሱ እዚህ መናኸሪያ አንስተው፣ ይሄ ካፍቴሪያ በሙሉ እነሱ ይዘውታል። አትደር አይተናቶ ነው ያሉኝ፣ እና እንደዚህ ተልኬ ነው አለ። የተላከ መሆኑን ስናውቅ ያን ሰውዬ ወደ እስር ቤት ሰዘው፣ ሌሎች ደግሞ የታጠቁ ኃይሎች ታቹን ገቡ። በቀበሌ 7 ቀበሌ 7 ይባላል ገቡ። ከበብናቸው። ስንከባቸው አንዱ ሁለት ጠረ ታንክ ይዟል። አንዱ ሁለት ጠረ ታንክ ይዟል። አንዱ እቺን ይዟል። እቺን ስናይፈር ማለት እጅ ስጥእጅ ስጥ ምን ስንለው መግባባት አልቻልንም ቋንቋው። መሳሪያውን ዝቅ አደረገ፣ መሳሪያውን ዝቅ አደረገ። ወደ እግሩ ተመታ፣ ሰውየው ቁጭ አለ፣ መሳሪያውን አነሳው። እችን መሳሪያ ማርከን ያው መጨረሻ ውጤታማ አርገናል ማለት ነው። ውጡ ተብለን በዚህ በኩል አቆርጠን ገረገራ ወጥተን ነበር። አሁን አያስፈልግም። የተቀናጀ ምልክት አልተናበብንም። እናንተ ወደ ኋላ ሁኑ ብለው አምስት መቶ ጥይት ሸልሞ መከላከያ አዛዡ ነው ወደዚህ የላከን እና እስከዚህ ድረስ አብረን እኛ አስተዋጽኦ እያደረግን አቅማቸው በጣም የሞቱና የሞቱ ናቸው። ዝም ብሎ ባሽሽ ደንዝዞ ማለት ነው እነሱ እንደዚህ ናቸው። የነሱ ቅጥረኛ ስላለ ብቻ ነው እንጂ የነሱ አቅም አንድ አቅም የላቸውም። ኩታራ ናቸው። በዛ ላይ መሳሪያ የተጠናከረ ጀሬ እኮ ይበዛል እኮ ጀሬ ይበዛል። ስለዚህ ስቢል ለብሰው የኛ ነን የቡቲክ የሟጠጡ ስቢል ለብሰው ላይነት ታይዋለህ። በቃ ዘቢጥ ይዘ በዚህ በስተቀይ ወደ አንስዋ የሚካየው ጠቅላላ የኛን ጅንስ ለብሶ ተፈንድዶ ተፈንዶ ላንጎራራቱ ነዋል። ምን ይዞ እንደሚገባ ነው እንጂ እንጃለቱ ይሄ ሰውዬ ማለት ነው። እንጂ ከደጃፋችን ላይ መጥተው ምንም ውጤታማ ነው ሆነው ተረፍርፎለታል በቃ። ስለዚህ አሁንም ቢሆን ማለት ነው። እንደዚህ በተቀናጀ እኔ አሁን በጣም ደስ እያለኝ። አንደኛ የዚያን ጊዜ ኃይላችን ትንሽ ነበር። አሁን የሁላ ኃይል መጥቶ እኔ እንግዲህ በኋላ ቁም እንዳይባል ነው የሚፈራው። እህ እንጂ እነዚህን ሰዎች ከገቡበት ገብተን አቅማቸውን አሁንም እየወጡ ነው እየወጡ ነው። አቅማቸውን አይተነዋል። እነዚህን ሰዎች ከገቡበት ገብተን ምድረ በዳ እልም አድርገን፣ እነዚህ ሽፍታና እንትን ስለሆኑ፣ ምንም ሕግ ወጥ ስለሆኑ ገብቶ ሰው የሰው ቤት ከፍቶ ባልና ሚስት እየገደለ በሬ እያረደ በልቶ ይሄን ምን ትለዋለህ? ለዚህ ምን ጊዜ ትሰጠዋለህ? ስለዚህ እኒህን ሰዎች አሁን አቅማችን አጠንክረን እያየናቸው ነው። እየሸሹ ነው። በቃ እነሱ ሸሽተዋሉ። እኛ ማቋረጥ የለብንም። እኔ አሁን ፋኖ ነኝ። ሀገር ሲወረር ወደ አገሬን ለማስከበር እሄዳለሁ። አገር ሲወረር በሰላም ጊዜ ግን ነግጄ ወይም ማርሽ ነው እንበለው። ስለዚህ ወደ ልማታችን ቶሎ መመለስ ስላለብን እነዚህን ሰዎች እህን ጊዜ ማለት ነው፣ የመጨረሻ ውጤታችን አሁን ነው መሆን ያለበት ማለት ነው።